ጤናና ሰላማችሁን ፈጣሪ አብዝቶ እንዲሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ብቸኛው የግብርና ቋሚ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ስለሆነም በግብርና ላይ ትኩረት ያደረጋችሁ፣ ግብርና ላይ እየሰራችሁ ያላችሁ እናንተ ብቻ ይህን ፕሮግራም እንድትከታተሉ ነው የሚፈለገው። ምክንያቱም ለእናንተ ተብሎ የተከፈተ ለእናንተ መረጃ ለመስጠት ተብሎ ፕሮግራሙን እያካሄደ ያለ ብቸኛው የግብርና ቋሚ ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት ስለ ማሾ ሰብል ነው። አንዳንድ እውነታዎችን ለመግለጽ ያህል ነው። የማሾ ሰብልን ስናመርት አንዳንድ የምናያቸው ማየት የሚገባን ነጥቦችን ነው ማካፈላችሁ የማሾ ሰብል ከሌሎች የጥራጥሬ ሰብሎች ምን የተለየ ባህሪ አለው? ይህንን ሰብል በማምረታችንስ ምንድን ነው የምንጠቀመው? በሀገራችንስ የትኞቹ አካባቢ በስፋት ይመረታል? የሚለውን የሚመልስ ነው ዛሬ ይዤ መጣሁት። ማሾ በአጭር ጊዜና በአነስተኛ ዝናብ መጠን መመረት የሚችል የጥራጥሬ ሰብል ሲሆን በዋናነት የሚመረተውም ለምግብነትና ለገበያ ተብሎ ነው። ማሾ በቆላማና በበልግ አብቃይ አካባቢዎች በሰፊው ይመረታል። የአጭር ጊዜ ዝናብ ያለባቸው አካባቢዎች ላይም ቀድሞ በመድረስ ድርቅን ተቋቁሞ ምርት መስጠት የሚችል ሰብል ስለሆነ ተመራጭ ያደርገዋል። በዓለም ላይ አራት አይነት የማሾ አይነቶች ይመረታሉ። አረንጓዴ አይነት፣ ጎልደን ታይፕ የሚባል ግሪን ታይፕ ማለት ቅርታ፣ ወርቃማ አይነት ጎልደን ታይፕ የሚባል፣ ጥቁር አይነት ብላክ ታይፕ፣ ቡናማ አይነት ብራውን ታይፕ ተብለው አራት አይነት የማሾ ታይፖች ናቸው አሉት። ነገር ግን በአሁኑ ሰዓት በዓለም ላይ በሰፊው የሚመረቱት ግን የአረንጓዴ አይነቱ ወይም ግሪን ታይፕ እና ወርቃማ አይነቱ ጎልደን ታይፕ ናቸው። እነዚህ ሁለቱ አይነቶች ምንድን ነው የሚለያቸው፣ የሚለውን ትንሽ ላካፍላችሁ። አረንጓዴ አይነቱ ወይም ግሪን ታይፑ የፍሬ ቀለሙ እንደተጠቀሰው አረንጓዴ ነው። ከፍተኛ ምርት ይሰጣል። አንጻራዊ በሆነ ደረጃ ዘር የማራገፍ ባህሪው አነስተኛ ነው። የሻተሪንግ ፕሮብሌም የምንለው ተስተካክሎ የመድረስ ባህሪ አለው። ይሄ ደግሞ በአርበስት በምናደርግበት ሰዓት ችግሩ አነስተኛ ይሆናል ማለት ነው። አንዳንዴ የመድረሻ እንትናቸው የተለያየ ሲሆን ለሃርቨስቲንግ ያስቸግረናልና ፕሮዳክሽን ኮስታችን ከፍ ይላል ማለት ነው። ስለዚህ ይህ ታይፕ ማለትም አረንጓዴ አይነቱ ተስተካክሎ የመድረስ ባህሪ ያለው ማለት ነው። በብዛት የሚመረተውም ለሰው ምግብ ተብሎ ነው። ይሄ አረንጓዴ አይነቱ ማለት ነው። ወርቃማ አይነቱ ወይም ጎልደን ታይፑ ግን የፍሬ ቀለሙ ያው ቢጫ ነው። ዝቅተኛ ምርት ነው የሚገኝበት፣ ነው ከፍተኛ የሆነ ዘር ማራገፍ ባህሪ ያለው የሻተሪንግ ፕሮብሌም አለበት። ተስተካክሎ ያለመድረስ ሁኔታ ይታይበታል። ይህም ለሃርቨስቲንግ በጣም አስቸጋሪ ነው። በአብዛኛው ለእንስሳት መኖነት ተብሎ የሚመረት ነው የወርቃማ አይነቱ። በዓለም አቀፍ ደረጃ በማሾ ምርት ህንድ የዓለምን 50 ፐርሰንት በማምረት በአንደኛ ደረጃ ስትቀመጥ ቻይና እና ታይላንድ ተከታዩን ደረጃ ይዘዋል። ኤክስፖርት በማድረግ ታይላንድ አንደኛ ስትሆን ህንድና ቻይና ግን ባላቸው ህዝብ ብዛት ምክንያት የሚያመርቱትን ለሀገራቸው ፍጆታ ያውሉታል። ማሾ በአፍሪካን በሰፊው የሚመረት ቢሆንም ከሌሎች ጥራጥሬ ሰብሎች ጋር ሲነጻጸር የጎላ አይደለም። በኢትዮጵያ ማሾ በሰፊው የሚታወቀውና የሚመረተው በአማራ ክልል በሰሜን ሸዋ ዞን ሸዋሮቢት፣ አንጾኪያ፣ ገምዛ፣ መራቤቴ፣ አንሳሮ አካባቢ በሰፊው ይመረታል። በአጎራባች የአፋር ወረዳዎችም እንደዚሁ በኦሮሞ ብሔረሰብ ልዩ ዞን በሰፊው ይመረታል። በደቡብ ወሎ ዞን፣ ጋሞጎፋ ዞን፣ በምዕራባዊ ትግራይ፣ በቤንሻንጉል ጉምዝ ክልል፣ በኦሮሚያ ክልል ቆላማ አካባቢዎች በተለይም ማዕከላዊ ስምጥ ሸለቆ ሰሜን ሸዋ አካባቢ በሰፊው ይመረታል እና ማሾ እንግዲህ በሀገራችን በጣም በርካታ ቦታዎች እንደሚመረት ነው። በተለይ ቆላማ አካባቢዎች ማለት ነው። በአሁኑ ወቅት ደግሞ በተለይ በመስኖ እየለሙ ባሉ ሰፋፊ የግል እርሻዎችም እየተስፋፋ ይገኛል። ለምሳሌ በጋምቤላ፣ በኦሞራቴ፣ በጃዊ፣ በተንዳሆ፣ በማዕከላዊ ስምጥ ሸለቆ አካባቢ በሰፊው እየለማ ያለ ሰብል ነው ማሾ። ማሾ በአጭር ጊዜ ከመድረሱ በተጨማሪ በመኸር በበልግ እና በመስኖ መልማት የሚችል ሰብል መሆኑ ለየት ያደርገዋል። ይህም የሚሆነው በ350 እስከ 2000 ሜትር ከፍታ ባላቸው አካባቢዎች ሆኖ የአካባቢያቸው ሙቀት መጠን ግን ከ28 እስከ 40 ዲግሪ ሴንቲግሬድ ሊሆን ይገባል። ከዚህ ውጭ ሲሆን ግን ለተለያዩ በሽታዎች ይገለጥ ይጋለጣል። ከ28 እስከ 40 ማለት ምንድን ነው? ይሄ የሚያሳየው ከፍተኛ ሙቀት ባለባቸው አካባቢዎች በሰፊው ይመረታል። ማሾ ከፍተኛ ሙቀት ያለበትን አካባቢ ወይም የአየር ሁኔታ ይፈልጋል። እንትን ለማለት ማለት ውርጭ መቋቋም አይችልም። ለምሳሌ ከ28 በታች ከሆነ በተለያዩ በሽታዎች ተጋላጭ ይሆናል። ከ40 በላይም ከሆነ ደግሞ እንደዛው ማለት ነው። ስለዚህ ከ28 እስከ 40 ዲግሪ ሴንቲግሬድ የሙቀት መጠን ባለባቸው አካባቢዎች በጣም በሰፊው መልማት የሚችል ሰብል ነው። በነገራችን ላይ ይሄ የሙቀት መጠን ለሌሎቹ ሰብሎች ከባድ ነው የሚሆነው እንደ ማሽላ አይነት ካልሆነ በስተቀር ለብዙዎቹ ሰብል በጣም ፈታኝ ነው ይሄ የሙቀት መጠን ማለት ነው። የማሾ ጥቅሞችን ስናይ ማሾ በውጭ ገበያ ተፈላጊ ስለሆነ የአርሶ አደሩም ሆነ የሀገራችንን ገቢ ከፍተኛ ደረጃ የማሳደግ አቅም ያለው ሰብል ነው። ከምግብ አኳያ ከፍተኛ የፕሮቲን እና ሚነራል ይዘት ያለው በመሆኑ በምግብነት ተመራጭ ነው። ለሽሮ፣ ለክክ፣ ለበቆልት፣ ለንፍሮ ሾርባ ለመስራት እንደዚሁ በድፍኑ ሊሆን ይችላል ተከክቶ ሊሆን ይችላል። አንዳንድ ቦታ በፍሬው በሸትነት የሚበሉበት አካባቢ አካባቢ። ከዛም ባሻገል ደግሞ ተረፈ ምርቱ ለእንስሳት መኖነት ያገለግላል። በነገራችን ላይ ማሾ ከሌሎቹ የጥራጥሬ ሰብሎች ቀለል ያለ የዳጅ እንትን ያለው ማለት ተበልቶ የመክበድ እንትኑ አነስተኛ ነው እና በቀላሉ ዳይጀስት የመሆን ነገር ይኖራል። ይሄ አሁን የፕሮቲን ይዘት ያለውን እንትን ምግብ የሚከብዳቸው ሰዎች በተለይ ከጥራጥሬ የሚገኘው ማለት ነው። አሁን አንዳንድ ቦለቄ ከበድ ይላል፣ ትንሽ ተበልቶ ሆድ የመንፋትም ሁኔታ አለ። እንደዚሁም ደግሞ የመክበድ ነገር አለ፣ ቶሎ ዳይጀስት ያለመሆን ነገር አለ። ማሾ ግን ከዚህ በተቃራኒ ሆነች እና ማሾ ጥሩ የዳይጀስትቢሊቲ ባህሪ ስላለው ሌላውን ለሰብል ፈረቃና ሰብልን አሰባጥሮ ለመዝራት በቆላማ አካባቢ በተለይ ተመራጭ ነው። ፈጥኖ ስለሚደርስ አጭር የዝናብ ወቅት ላለባቸው አካባቢዎች ተመራጭ ነው። በአግሮ ኢንዱስትሪዎች ጥሬ እቃነት ያገለግላል። ማሾ ሌላው የአፈርን ለምነት ለመጠበቅ ነው። ማሾ ናይትሮጅንን ከባቢ አየር ፊክስ የማድረግ ባህሪ አለው። እንደ ሌሎቹ የጥራጥሬ ሰብሎች ይሄም ያው ፊክስ አድርጎ በአፈር ውስጥ ለሰብሎች በሚመች መልኩ ወይም ፎርም የመቀየር ባህሪ ያለው ማለት ነው። የማሾ ሰብል ቅጠሉን የማራገፍ እና በአጭር ጊዜ የመበስበስ ባህሪ ስላለው የአፈር ለምነትን ከማሻሻል አኳያ የተሻለ አስተዋጽኦ አለው። እንደዚሁ ደግሞ የሰብል አመራር ስርዓትን በማሻሻል የአፈር ለምነትን ለማዳበር እና ዘላቂ የሆነ የሰብል ልማት እንዲኖር ከፍተኛ ሚና ይጫወታል። ማሾ የማሾ መዝሪያ ጊዜን ስናይ በኢትዮጵያ ማሾ በበልግ ወቅት የሚዘራው ከየካቲት እስከ መጋቢት ባለው ጊዜ ነው። በመህር ወቅትም ያው ማሾን ከሐምሌ መጀመሪያ ጀምሮ እስከ ሐምሌ የመጨረሻ ቀናቶች በቂ ዝናብ ወይም እርጥበት አለ ተብሎ በሚታሰብበት ወቅት መዝራት በመዝራት ከፍተኛ ምርት እንደሚያስገኝ ተረጋግጧል። ሌላው በመስኖ ነው። በመስኖ በሚዘሩ አካባቢዎችም የውርጭ ወቅት እንዳለፈ ከየካቲት ወር መጀመሪያ ጀምሮ መዝራት ይቻላል። ቅድም እንዳልኳችሁ ነው፣ ከፍተኛ ሙቀት ይፈልጋል ና እና የኛ በጣም ሆት የሆነው ወቅት ደግሞ ከየካቲት ጀምሮ እስከ ሰኔ ባለው ጊዜ ውስጥ ነው እና በዛ ጊዜ ውስጥ ማሾን በተለያየ በመልግ ሊሆን ይችላል፣ በመስኖ ሊሆን ይችላል ብናመርት የተሻለ ምርት ማግኘት እንችላለን። ማሾ እድገቱን ለመጨረስ ከ60 እስከ 80 ቀን ይወስድበታል። ይህም ትክክለኛውን የዘር ወቅት ጠብቆ አለመዝራት በሰብሉ እድገትና የአበባ ወቅት ላይ ተጽዕኖ ስለሚያሳድር የሚገኘውን ምርት በእጅጉ ሊቀንሰው ይችላል። የዘር መጠን አጠቃቀሙ ያው በዘር ፍሬው መጠንና በሚዘራበት ወቅት ምክንያት በሄክታር የሚያስፈልገው መጠን ይለያያል። ማሾን በክረምት ወቅት በበቂ ዝናብ እና በመስኖ ለማምረት ከ20 እስከ 25 ኪሎግራም ዘር በሄክታር በቂ ይሆናል። በበልግ ወቅት ግን ወይም ደግሞ የዝናብ እጥረት ባለባቸው አካባቢዎች ከ35 እስከ 40 ኪሎግራም ዘር በሄክታር መጠቀም አለብን። ማሾን በቆላማ አካባቢዎችና ዝናብ በማይኖርባቸው የበጋ ወቅቶች ለማምረት የመስኖ ውሃን መጠቀም ያስፈልጋል። ማሾ አጭር ዕድሜ ስላለው የሚያስፈልገው የመስኖ ድግግሞሽ ከስምንት ጊዜ የማይበልጥ በመሆኑ በመስኖ ማምረት አዋጭ የሆነ ሰብል ነው። ማሾ ማሾ ከሌሎች ጥራጥሬ የሰብሎች አኳያ ከፍተኛ ደረጃ በከፍተኛ ደረጃ ፈጥኖ የመብቀልና የማደግ ባህሪ ያለው ስለሆነም በተለይ በቤት ውስጥ ለበቆል ዝግጅት ተመራጭ ያደርገዋል። ሌላው ለየት ያለው በአትክልቶች መሀል በመትከል አትክልቶችን ለማጥቃት የሚመጡ ተባዮችን ባለው ተፈጥሯዊ ባህሪው ተባዮችን የመግፋት ወይም የማራቅ ሁኔታ ይፈጥራል። ስለሆነም በተለይ ለጓሮ አትክልት ውስጥ በመትከል በተፈጥሮ መንገድ በመከላከል ሲባል ተመራጭ ያደርገዋል። የማሾ ሰብል ለተለያዩ ተባዮችና በሽታ ተጋላጭ የሆነ ሰብል ነው። ለምሳሌ እንደ ነቀዝ፣ ክሽክሽና የቦለቄ ዝምብ የሚጠቀሱ ሲሆን ከበሽታ ደግሞ እንደ ፓውደሪ ሚልዲው፣ ባክቴሪያ ብላይት እና የሎው ሞዛይክ የሚባሉት በዋነኛነት የሚጠቀሱ ናቸው። እነዚህን ለመከላከል ማድረግ ያለብን ቀድሞ መዝራት፣ ተቋቋሚ ዝርያዎችን መጠቀም፣ ሰብል ፈረቃን መጠቀም እና እንደ አስፈላጊነቱ ትክክለኛ የሆኑ ኢንሴክት ሳይድ ወይም ፔስሳይድን በመጠቀም ችግሩን መቀነስ ይቻላል። የማሾ ሰብል የሚሰበሰበው የማሾ ምርት የሚሰበሰበው አምቡ ወይም ቁሩምቡ ጠቆር ያለ ሲሆን፣ ነገር ግን ደግሞ ፍሬው ፈንድቶ እስከሚበተን መጠበቅ የለበትም መጠበቅ የለብንም። ከተሰበሰበ በኋላ ግን ከመወቃቱ በፊት እዚያው ማሳው ላይ ከሁለት እስከ ሶስት ቀን በፀሐይ እንዲደርቅ ማድረግ ይኖርብናል። ለማሾ ሰብል ምርት ከሰበሰብን በኋላ አግባብነት ባለው መልኩ ልናስቀምጥ ወይም ልናከማች ይገባል። ምክንያቱም ማሾ በማከማቻ ተባዮችን ከፍተኛ ደረጃ ስለሚጠቃ፣ ስለሆነም ከማከማቸታችን በፊት የማሾ ፍሬው ሊኖረው የሚገባው እርጥበት መጠን ከ13 ፐርሰንት በላይ መሆን የለበትም። እንደዚሁም የምናከማችበት መያዣም አየር የማስገባ ቢሆን ይመከራል። ለዚህም እንደ ፒክስ ባግን መጠቀም ይቻላል ይላል። ዛሬ እንግዲህ ስለማሾ በርካታ መረጃዎችን ለመስጠት ነው የሞከርኩት። ብዙ ስለማሾ ጥሩ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። የቀሩ ነገሮችን ወይም መጠየቅ የምትፈልጉት ነገር ካለ በኮሜንት ላይ አስቀምጡልኝ። የራሱ የሆነ ጊዜ ጠብቆ ምላሽ ያገኛል። አወል ስሪንቃ የግብርና ፕሮግራም እንግዲህ እንደተገለጸው ስለ ግብርና ብቻ በዚህ መልክ ዲስፕሌይ ያደርጋል። እናንተ ፍላጎቱ ያላችሁ ጥያቄ ያላችሁ እንደገለጽኩላችሁ በኮሜንት ላይ አስቀምጡልኝ። አወል ስሪንቃ የጥንቃ የግብርና ፕሮግራም ሁል ሁልጊዜም ትጉ ነው። በመጨረሻም እንደተለመደው ለአገራችን ሰላም ይመኛል። አገራችን ከዳር እስከ ዳር ሰላሟ ብዝት ይበል። አሜን። ቻው።